ጌታ ቢኒ ገርብ እጅ ከፈንጅ ተያዘች። አቶ ደረጀ ቦርሳዋን በመፈተሽ ውዬ እናቷን አልማዝና ወርቆች ከቦርሳው አገኘው። ይሄን ያየው ደረጀ ማመን አቃተው። በጣም ያሳዝናል። ይሄንን ሲያይና ነይ ቦርሳሽን ክፈች ቢላት ለምን ነው የምከፍተው እያለ ከአስራ ስምንት ዓመት በኋላ ያገኘችው ዳጣ ቤተሰቦቿን ምን ገጠማት? ወርቁን የሰረቀችው ልጅ ተጋለጠች። በዳጣ ልታምካኝ አለችው። ንጹኋ ስሟ እኋ እየተባለች ውሃ ሁሉንም ነገር ተናገረች። በጣም ይገርማል። ነጻነቷን ዳጣ አወጀች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደዚ በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያረጋችሁ ለቤቱ አድ ሲሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ዛሬ እንግዲህ የዳጣ ድራማ ይዘመተናል። ተከታታይ ፊልም ክፍል ሶስት ወደ ክፍል ሁለት ሶስት ስንመለስ እንግዲህ ዳጣ ክፍል አራትን ዳጣ ምን ላይ ነበረች? ዳጣ እንግዲህ ወርቅ ሰረቀች ተብላ ማነች ኤቢ ሰርቃ ከኪሷ ጨምራ ነበረ እንግዲህ። ኤቢ በናታን የምትቀነው ናታንን ስለምትወድ ናታን ልትቀማኝ ነው ብላ ስለምታፈቅር የሚያቀርባት ደግሞ ዳጣን ስለነበረ ዳጣ ጋራ ፒስ ስለሆኑ በቃ ዳጣንን ልቀማኝ ነው በማለት አንድ ተንኮል አቅዳ የነበረው እንግዲህ የእናቷን አልማዞች ውድ ውድ የሆኑትን ሰርቃ መደበቅ ነው። ከዚህ ቤት እሷ ካልተባረረች ናታንን በነጻነት ልታገኘው አልቻል አለችም። ስለዚህ ያሰበችው ይሄንን የእናቷን ወርቅ ሰርቃ ዳጣ ሰረቀች ለማስባል ይሄንን ሲስተም አመጣች። ይሄንን ወርቅ እንግዲህ ሰርቃ እናታንና ማናት ዳጣ ሱፐርማርኬት ገበያ ሄደው ነበር። ያን ገዝተውም እንደመጡ ነበረ። እንግዲህ ፓርቱ ያለቀው እዛ ላይ እንደመጡ ሁሉም የቤቱ ሰው ሁሉ አፍጦባቸው ነበረ። እነሱም እናታንም ማን ዳጣም ስታያቸው ፊታቸው ሁሉ እንደተቆጣ ነው። ይህን ያዩት ምንድን ነው እያሉ እየተደናገጡ ነበር። ወደዚ ፓርት ስንመጣ እናቴቱም በንዴት ወይዘሮ ማርታ በንዴት ውስጥ ትገኛለች። እውነትም ከዛም ዘላ አንገቷን ነው ያነቀቻት ዳጣነ ዳጣም በማታቀው ነገር ምንድን ነው ምን አጥፍቼ ነው እያለች ጥያቄ ውስጥ ትገባለች። ምንድን ነው እስከምትል አምጬ ሰረቅሻትን ብላ ድምጿን እንኳን ለማሰማት እንትን አላለች። ማንገቷን ይዛ እይታገለች ነበረ። ሴት ጥልት አደርጋት ወይዘሮ ማርታ። ይህም እንግዲህ የወለደው አባቷ አቶ ደረጀ ከእጇ ላይ ያላቃታለሁ ሁለተኛ ምናታንም ቢሆን እባክሽ ትሞትብሻለች፣ እያለች እናትየዋም ሰላም መንገድህ፣ የእናት ሆድ ምን አይነት ነው? እዛ ጋር ስትታነቃረ ትሞትብሻለች ብትላ ሲጥ ትበል እገላታለሁ፣ ትስጠኝ ገንዘቤን እያለች ምንድን ነው የወሰደችው፣ ምንድነው እያለች ለመተንፈስ ምን ሆነ፣ ጥያቄውንም እንትን ለማለት ጊዜ ማል ሰጧት። አንተ ራሱ ምንድነው? ምን እየጠበክ ነው ያለችው። አረባክሽ ማርታ ያለ አባትየው ደረጀም እየከለከላት ነበረ። ማን ነው ሁለተኛ ምናት አምተይ ብትና ብሎ ቢከለክላትም እሷም እሱም እንግዲህ አንተ ራሱ የእሷ ተባባሪ ልትሆን ነው ናታን፣ አንተም አብረህ ነበረ እንት ማለት ያለብህ ይህን ነገር ገንዘብ እኮ ያንተ፣ የኛም የሁላችንም ነው የዚህ ቤት ገንዘብ እያለች ነበረ። ወይዘሮ ማርታ በንዴት ውስጥም ትገኛለች። ይሄን ያደረገችው እንግዲህ ሌባዋ ኤቢ ናት። ይህን የማታውቀው ዳጣ ደግሞ አሁን ላይ በጣም ደስተኛ ነው። የቤተሰቦቿን ከ18 ዓመት በኋላ ስላገኘች በደስታ እየኖረች ነበር። ይህ ነገር ሲፈጠር ግን በጣም አዘነች፣ እንግዲህ በማታውቀው ነገር እንግዲህ ወደ እውነቱ ስንመጣ ሁሉንም ነገር ይሄንን ነው በማለት አቶ ደረጀ ከመኝታ ክላስ አስገብቶ ልጁንም እየጠየቃት ነበረ። በፊት ጊዜ አዎ ይርበኛል፣ ሲርበኝ፣ ሲጠማኝ ስልክም ብዙ ነገሮች ሰርቅ ያለሁኝ ጎዳና በምኖር ጊዜ፣ አሁን ግን ምንም ነገር እያደረግኩት ነገር የለኝም፣ በፍጹም አልነካሁም፣ ይሄንን በፍጹም እንትንልሃለሁ እያለች ነበረ። ይሄን በም ጊዜ እንግዲህ አቶ ደረጀም ይሄንኑ እያላት እያለቀሰ ይሄኔ ሰው ነው የናፈቀኝ፣ እነሱ እህቶቼ ናቸው እያለች ነበረ እሷ። ይሄ ነዋ ልጄ ይሄን አላደረሽም? እና ታዲያ ቤት ውስጥ እኮ ምንም ነገር ጠፍቶብን አያቅም። አሁን ነው በቃ ይሄ ነገር እየተፈጠረው፣ ስለዚህ ቤት ውስጥ ደግሞ አዲስ ሆነሽ የመጣሽው አንቺ ነሽ፣ ምን ወሰደው? እያሉ ነበር አቶ ደረጀም እያለቀሰች እኔ በፍጹም አልነካውም። ይህን ካልክ በቃ የሰው ቤት አረብሽ ትዳራችሁንም ወጥቼ እሄዳለሁኝ ከቤት እያለች ነበር። እሷም እንግዲህ ይሄንን በምትል እያለቀሰች ነበር በለቅሶ ይሄን የተሞላ እያለቀሰች ስትናገር እየነበረው። እናም አቶ ደረጅ ይህን ብሏት ልጄ በሚላት ጊዜ ልጄ ነው ያልከኝ ብላ ለቅሷንም ትታ ልጄ በሚላት ጊዜ ዳጣ ደስ ይላታል ማለት ነው እንደዚህ እያለ አለቀሰች ማለት ነው። ልጅ ሲላት ያባቷን ልጄ ብሎ ስለጠራት አባቴ እያለች ነበረ። ይህንም ብላ እንግዲህ አባትየውም እያለቀሰ ሳለ ካልሰረቅሽ ማን ወሰደውና ነው እያላት ነበርና እሷን አረጋግቶ ወይዘሮ ማርታን ያመጣና ላረጋጋት እሷን ብሎ፣ እሷ ብኮ ልክ ናት። ይሄ ጠፍቶ የማያውቅ ውድ ነገር እኔ ለምንስ ብዬ ይሄን ያክል ንብረት ሰርቄ ዘርፌ ለምን ብዬስ ወደ ቤት እመጣለሁ ወደዚህ ብላ እሷም ትናገራለች። ማነች ዳጣ እንግዲህ ወደ ማርታ ጋር ሄዶ ማርታ ፖሊስ አምጣና ይች ልጅ ከዚህ ቤት አስወጣልኝ፣ ማየትም አልፈልግም እያለች ትጮህበታለች። ይህን እያለች እሷም ተናንቋታል። ለንብረቷ ነው፣ ስለዚህ የጠፋባት ያስደነግጣል። ማርታ ላይ አንፈርድም። ማርታ እንደውም የባለቤቷን እንትን የምትሰማ ሴት ነች ማለት ነው። እናም ይሄን እያላት ሳለ ተረጋጊ፣ ተረጋጊ ማርትዬ እያለ እያረጋጋ ነው። ለምንድን ነው እሷን ከጎዳና አንጥተህ እንደዚህ የምታዝንላት? እስ ለምንድን ነው ቤት የምትቀመጠው? የአሁን ንብረቱም ጠፋ። ልጆች ነገ ጠዋት ምን እንደምታደርጋቸው ታውቃለህ? ልጆችን እያለች ነበረ። እሱ ልጅ ተረጋጊ እያለ ነው። ምንድናት? ከየት ነው? ጊዜው ሲደርስ እነግርሻለሁ ይላታል። ንገረኝ፣ ምንድን ነው? ዛሬ በንዴቴ አትጨምርብኝ፣ ንገረኝ። ከየት ነው ያመጣሃት? ምንድናት እያለችው ነበር የጓደኛዬ ልጅ ናት፣ ያሰፋ ልጅ ናት ብሎ ይነግራታል። የእሱ የአደራ ልጅ ናት ብሎ ሲነግራት ጓደኛዬ ነው አደራ የሰጠኝ እያለ ነበረ ሲናገር እየነበረው። እንግዲህ ልጁንም ምክንያቱም ለእሷ ቤል፣ ያው ትዳሩ እንደሚፈርስበት እንደዚህ ነው። ቤል የሰላም ልጅ ናት ልጅቱ ይሄንን በሚላት ጊዜ እሷም ግን ጥሩ ዝጋ እሷን ማየት ያለብን በቃ እንደዚህ ብላ እብድ ብላ እንደነ ማህሌት አይደለችም፣ እንደ ሌሎቹ እናቶች ማለት ነው። እና ይህንም በምትል ጊዜ እሽ በቃ እሷን አረጋግቼ ዝም ብዬ ለፖሊስ አልሰጣትም ሆነ ሰርቃና አድርጋው ከሆነ ከተቀበልን በኋላ ለፖሊስ እናሳስራት አለን። ዝም ብሎ እንዴ ነው? እሷ ስለታሰረ ገንዘቡ ይመለሳሉ የማለት አይደለም። ስለዚህ ገንዘቡን ተቀብለን እናሳስራት አለን በማለት ነበረ። ይሄንን መልእክት የነገራት ማለት ነው ለወይዘሮ ማርታ። ማርታ ምሽ ብላ የባለቤቷን ትእዛዝ ተቀብላ ዝም ብላ ሄዳለች፣ ግን ትወጣለይ ብላ ኤቢ በንዴት የምትገኘው የምትንገበገበው ሌባዋ ኤቢ አሁንም እናቷን እያረጋጋይ ትገኛለች። እናቴቶንም አረጋግቶት በሚሄድ ጊዜ እንግዲህ ወደ ናታንጋ ስንሄድ ውሃን ውሃም ያን ሰዓት በጥፊ ትላታለች። ምክንያቱም ልትናገርቤ ነው ብላ ስሰርቅ ያንን እንትን ስላየቻ ተኪሷ ውስጥ ሀብሉን አንጠልጥላ ስለነበረ አይታታለች። ምንድን ነው ሰርቀሽ ስጠሻል እንደ እንደዝ ነው የምትለው ተናግራ ነው ስትላት፣ አይደለም ብላ በጥፊ ትላታለች ማለት ነው። በጥፊ በምትላትም ጊዜ ይህንን ትታ ከዛም ትታ ወደናታን ወደ ናታን ስንመጣ ዛሬ ኬክ ልጋብዛችኋለሁኝ። ዳጣም ከሄደ ዳጣም አንችም እያላት ነበረ። ውሃ እንግዲህ ከነሱማ ውሃ ናትና በጣም ቆንጆና ውሸት የማታቅ ልጅ ናት። ስለዚህ እየበላች ኬኩን እያወሩ ነበር። እና እሷም እንግዲህ መጀመሪያ ማነች ሩጣ ወደ ሰላም ጋ ነው ዳጣ ጋር ስንሄድ እናቷን እንግዲህ ሰላም እንትን እያለቻት እያ ጥነቻ ነበር። መጀመሪያ ይዞሽ ያለች ያረጋጋች። እናም ከኬክ እየበሉ ሳለ ሁሉንም ነገር ትጠይቃለች። ውሃ ውሃ ምን ማን ነው ወርቁን የሰረቀው? በትባል ማን ነው? እኔ ማን ነው ስረቀው? አቅም ግን ሀብል እንዴት ዝተንጠልጥሎ ከኪሷ አይቻለሁኝ፣ ይሄንን አርጋ አይቻታለሁኝ ኤቢ ብላ ትናገራለች። የዚህ ጊዜ ከካ ተጨመራችሁኝ ነው የምናገረው ብላ ትጨመርያለች። ሁሉንም እያሏት ሁሉንም ስትናገር እንግዲህ ማነችው ውሃ ምንም ያየችውን አትዋሽም ብሎ ናታንም ይናገራል። ዚ ጊዜ እሱም ገባኝ እሱ የምሰራው እሷ ናት በማለት ናታንም ይህን ነገሯን እንትን ይላል ማለት ነው። ይህን የሰማው እንግዲህ ናታን ቀጥታ ወደ ቤት ሂዶ አጎቱን አቶ ደረጀን እናቶ ሎክላሴ ስለ ጠረው ይቅርታ ብሎ ሁሉንም ነገር ይናገራል ማለት ነው። ምክንያቱም ይሄን ያለችው ውሃ አታዋሽም። ስለዚህ ውሃ ሁሉንም ነገር ተናግራል። እና ምሳሌን እንደተቀመጡ ተቀመጡ፣ ዳጣና ኤቢ ሊጠፋጠፉ ይላሉ። ኤቢም እንግዲህ ልደበድባት አንስታ እንድስ ልጠፈጥፋት ስትል እሷም እስኪ የተወለር ነው ማንኛችን ትልቅ እስከሆነ ማረጋገጥ እንትን እስከ አንቺ ማመቸኝም ብላ እጇን ይዛት አለች፣ ማለት ነው ዳጣ ጀግናዋ። በዚም ጊዜ ተገላግላት እና ሰላምዬ፣ ምንድን ነው ያጣላችሁ ብላ ይዛት ትሄዳለች። ማን ነው? ሁሉም ሰው ግን የሚወዳት ለምንድን ነው እያለች ሰዎቹ ስለወደዷት ተናዳለች። ኤቢ እዛው ከሰላም ጋር ሆና እስኪ ጸጉሬን ይልኝ እስኪ ደባብሽኝ፣ እናትሽ አደባብስሽም እያለች እያዘነች ቀፊኝ እያለ እያቀፈቻትም፣ ደግሞ ጠረንሽ በጣም ነው የሚጥመው እያለቻት ነበር ሰላምዬ። እንግዲህ ይህን እየተባባሉ ከእሷ ጋር ሆና ልብስ ደግሞ ልታጥብ ብላ የእሷ ልብስ ከ ኤቢ ልብስ ጋር ተቀላቅሎ ነበር። እንዴት ከኔ ልብስ ጋርስ ምን አይነት በሽታ እንዳለባት ቀላቅለች ብላ በእግሯ ያንን ልብስ ይዛ መታ ተረጋግጥና እዛው ሲጫት ተልበሰው እዛውን ትንትበል ብላ በእግሯ ተረጋግጠዋለች። ኤቢ ተንኮለኛዋ ማለት ነው፣ የማህሌት ጓደኛ። እናም እንግዲህ ወደ መጨረሻው ፓርት ስንመጣ እናቷ ለአቶ ደረጀ ሁሉንም ነገር እየነግረዋል። ያን ወርቅ እየሰረቀችው የደበቀችው የደበቀችው እንትና ውሃ መችም አትዋሽም። እሷ ብታወራ ማንም ላይ አምናት ይችላል። ስለዚህ ውሃ እንደ ዝብ ብላለይ የማየን ወርቆች፣ አልማዞች የሰረቀችው እሷና ኪሷ ተንጠልጥሎ አይቻለሁ ብላ ውሃ ተናገረች ሲል አቶ ደረጀ ማመን አቃቱ እንዴት ሊሆን ይችላል እንዴት እያለ ቀጥታ ወደ ክላስ በመሄድ ፖርሳዋን ነው እየፈተሹ ፖርሳዋን ሲፈትሽ እንግዲህ አልማዝና ወርቆች ሁሉ እሷ ፖርሳ ውስጥ ነበር እንግዲህ ልጅቷን ነይ ብሎ በር ቆልፊ ዝጊ በማለት ፖርሳሽን አውጪ ክፈች እያለ ለምንድን ነው አባዬ እያለች እያንቀጠቀጣን ነበር ታወቀብኝ ወይ ብላ አሁን ተናግሬ ያለሁኝ ቶሎ ክፈችና አሳይኝ እያሏት ነበር። ይሄን እያላን ለመክፈት እየተከራከረች ነበር። እና ኤቢም አባትየውም ክፈች ብዬሻለሁኝ እያለ ይህም በሚላት ጊዜ እሷም ልከፍት እያንዘረዘራት እያንቀጠቀጣት ነበርና፣ በመጨረሻ ልከፍት እጇ ላይ ነበረ እንግዲህ ያለቀው። ወርቁም ከቦርሳዋ ውስጥ ነው ያስቀመጠችው። አቶ ደረጃ ይቶታል። ነጻነቷን እዳጣ አውጥታለች ማለት ነው። አሁን ላይ የምታፍረው ኤቢናት ምክንያቱም ገና ከሱ ጋር ጓደኛ ሆነች ብላ እኔ እንደውም ወንዶች ልጆች እንደ ጓደኛ እንደ ወንድም እንጂ ማያቸው እንደ ፍሬንድ አንተና ለላቸውም ፉንቃ ገብቶልሽ ከሆነ እጀነጀንልሻለሁ በማለት ትጨምርላት እና በዚህ ይጣላሉ ማለት ነው። እንግዲህ አቶ ደረጀም ክፈች እያላት ፖርሰዋን፣ ሻንጣዋን እዛ ላይ ነው ያለቀው። ሌባይቱ እንግዲህ ኤቢ ተይዛለኝ።